ኩብራን የቻናል ተከታታዮች በመጀመሪያ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላ። በመቀጠል ይህንን ቪዲዮ ላይክ ሼር እያደረጋችሁ ለሁሉም ኢትዮጵያውያን ወንድም እህቶች እንዲደርስ የበኩላችሁን ተወጡ እያልኩኝ በቀጣይ የምለቃቸው አስተማሪና ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት ጠይቃለሁ። በመቀጠል ወዳነሳሁት ርዕስ ስመለስ በሀገራችን ከግማሽ በላይ የሚሆነው ወጣቱ የህብረተሰብ ክፍል ወደ የተለያዩ የአረብ ሀገራቶች ሂዶ ህይወቱን መቀየር ይፈልጋል፣ እየሄደም ይገኛል። ነገር ግን አንዳንዶቻችን ባልተገባ መስመር ተጉዘን ህይወታችንን እንቀይርበታለን ብለን የጀመርነው ጉዞ ወዳልተፈለገ የሞትና የአእምሮ ጤና ቀውስ እንዲሁም የማንረሳው የአእምሮ ጠባሳ አስከትሎብን የሚያልፍ ይሆናል። የተከበራችሁ ውድ የኢትዮጵያ ልጆች ህይወት ዳግም አትገኝም። ችግር ግን ታግሰው ካሳለፉት አላፊ ነው። ስለዚህ ምን ቢቸግረንና የቱንም ያህል አጣብቂኝ ውስጥ ብንገባም በሞትና በመኖር መካከል ወዳለ ቀጭን መስመር መቼም ቢሆን እንዲያንጓዝ እመክራለሁ። ስለዚህ ወደ የተለያዩ የአረብ ሀገራቶች ለመሄድ ፕሮሰስ የጀመራችሁም ሆናችሁ ገና በሀሳብ ደረጃ ላይ ያላችሁ ውድ ኢትዮጵያውያን በሙሉ ወደ ውጭ ለመሄድ በምናስብበት ጊዜ አቋራጩ መንገድ ህገወጡ ጉዞ መስሎ ይታየናል። ነገር ግን አይደለም። ጥቂት እድለኞች ካልሆኑ በስተቀር ይህ መስመር ለብዙዎቹ ወደ ሞት የሚወስድ አቋራጭ መስመር ነው። አንዳንድ ስግብግቦችና ከርሳም ደላሎች ወገናቸውን በተለያየ አሰቃቂና እንግልት ለባህርና ለጫካ አውሬ ገብረው የራሳቸውን ከርስ ለመሙላት በሚፈጥሩት ፕሮፓጋንዳ በፍጹም አትሸወዱ። ሲቀጥል የእናንተ ስቃይና ሞት አልበቃ ብሎ ለቤተሰቦቻችሁ ለተለያየ መከራና እንግልት መንስኤ አትሆኑ። ወንድም እህቶቼ፣ ወደ ውጭ መሄድ ከፈለግን ወደ ተለያዩ የአረብ ሀገራት በተለያዩ የስራ መስክ ሂደን የምንሰማራባቸው ስራዎች ለወንድም ሆነ ለሴት በህጋዊ መንገድ ተመቻችተውልናል። ሲቀጥል በህገወጥ ለመሄድ የምናወጣው ገንዘብ በህጋዊ ለመሄድ የምናወጣውን አምስት ስድስት እጥፍ ነው። ታዲያ ለምንድን ነው ታግሰን ፕሮሰሱን አሟልተን በትንሽ ገንዘብ መሄድ እየቻልን የትየለሌ ገንዘብ ከፍለን ለህይወታችን አስጊ ወደ ሆነና መከራና ስቃይ ወደ ሞላበት መስመር የምንጓዘው? ውዶቼ ቆም ብለን ራሳችንን እንጠይቅ እያልኩኝ እንዳላበዛባችሁ እስከዚህ ድረስ አብራችሁ የነበራችሁ ውድ የቻናሌ ተከታታዮች፣ ከልብ የመነጨ አክብሮቴን እየገለጽኩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን በመጻፍ ድጋፋችሁ አይለየኝ እላለሁ። አመሰግናለሁ።